ልጅ እያለው እናቴ በጨዋታ መሀል መሬት ሲያርፍ ጉልበቴ ምን ትላለች? አትይዋ አታለቅሳለች። ላስችላት ልቧ ፊቷን ታዞርና ህመሜን ችዬ ራሴን እንድል ቀና ታስተምረኛለች። ታዲያ ቀና ያልኩ ጊዜ ወደሷ አስጠግታ ምክር ለገሰችኝ ካለፈ ህይወቷ። ይኸውልሽ እኔ ልጅ መፈተንን ልመጅ ሰው ሳትጠብቂ ራስሽን ታልቻልሽ ከፍ ያልሽ ጊዜ የሚጥልሽ እንጂ የለም የሚያነሳሽ፣ እንዳትረሹ።